ጦር መሳሪያ ወይም ዊፐን ሲቲ የሚባለው በጣም ቢግ ሲቲስ ነው ያሳየ ሲሆን፣ ታይዋን የምትባለውን ቦታ ተመልክቶ ከቻይና ጋር የተፋጠጠ ጦርት ላይ ሊገባ አሜሪካ እና ቻይና ተደፍራፍጠው ያሉበት ያየነው ቪዲዮ ላይ በጣም አሳዛኝ ነገር ነው። መበሳት ከሞት ጋር የተያያዘ አደጋው ምን ይመስላል ብሎ ተቀባይነት የለውም። ከጆሮ ውጭ ሌላ አካሎች ጋር በምናደርገው ነገር ሰዎቹ ጀጅ አድርገው የሚሰጡን የተለያዩ አሴቶች አሉ በጣም የሚገርም ቪዲዮ ነው ያየ ነው። እና እኔ በጣም ዝግንን ካሉኝ ቪዲዮዎች መካከል ከጭንቅላቴ ካልጠፉ ቪዲዮዎች መካከል አንዱ ነው። እሱን ሁሉም ጦር መሳሪያቸውን ጠምደው ነው ያሉት። በጣም ጠቃሚ ከሚባል ስምምነት ነው። ይህ ስምምነት በነገራችን ላይ ከደፈረሰ ሶስተኛው የዓለም ጦርነት በማንኛውም ሰዓት ላይ ይቀሰቀሳል። በጣም ሰላም እንዴት አላችሁ? ውድ የሳዲስ ዩቱብ ሚዲያ ተከታታዮቻችን፣ እንደተለመደ ሳዲስ እንዲያለ ቤተሰብ ሊጠቅማል የሚላቸው ወቅታዊ ርዕሰ ጉዳዮች ይዘን ቀርበለን። ዛሬ ደግሞ በሶስት ርዕሰ ጉዳዮች ላይ ተገናኝተናል ማለት ነው። ወደ መጀመሪያ ርዕሰ ጉዳይ፣ አዎ እንግዲህ ያው ሶስቱን መጀመሪያ እንጠቁም፣ ምን ምን ሀሳቦች እንዳሉን። የመጀመሪያው በአሜሪካና በፑቲንና በትራምፕ መንግስት መካከል እንደሚታወቀው በዩክሬን ሰላም ለማምጣት በሚል እየተካሄደ ያለበት መንገድ አለ። ነገር ግን አሁን ከሰሞኑ ፕሬዚዳንት ትራምፕ ተቆጥቻ ያለሁ ተናድጃ ያለሁ በፑቲን ላይ በጣም ተበሳጭቻ ያለሁ እያለ ደጋግሞ እየተናገረ ይገኛል። ፑቲን ለምንድን ነው ወደ ኋላ ማፈግፈግ ይፈለገው ከዛ ስምምነት በጣም ጠቃሚ ከሚባል ስምምነት ነው። ይህ ስምምነት በነገራችን ላይ ከደፈረሰ ሦስተኛው የዓለም ጦርነት በማንኛውም ሰዓት ላይ ይቀሰቀሳል። በጣም አደገኛ ነገር ነው የሚፈጠረው። ስለዚህ እንዴት ፑቲን ከዛ ነገር ላይ ራሱን ወደኋላ ትራምፕን፣ እንዴት ምን ተፈጥሮ ነው ሊበሰጫጩ የቻሉት ከጀርባ ያለው ሲክሬት ምንድነው የሚለውን እናያለን ማለት ነው። አንደኛው እሱ ነው። ሁለተኛው ርዕሰ ጉዳያችን ምንድን ነው? ትንሹ የልጅ ናት ጆሮዋን እየተመሳችበት ባለበት ሰዓት ላይ ኮላፕስ ታደርጋለች ከዛም ትሞታለች ማለት ነው። ይሄ ጆሮ መበሳት እስከሞት ድረስ የሚያደርስበት ነገር አለው። እሱንም በመጠኑ እንመለከታለን። ጆሮ መበሳት እስከ እስከሞት ድረስ ሊያደርስ ይችላል ወይ? በጣም የሚገርም ቪዲዮ ነው ያየነው እና እኔ በጣም ዝግንን ካሉኝ ቪዲዮዎች መካከል ከጭንቅላቴ ካልጠፉ ቪዲዮዎች መካከል አንዱ ነው። እሱንም በዚህ ላይ ኮመንት እናደርጋለን። የማስታወቂያ ረፍት አድርገን ተመልሰን እንገናኝ። መልካም ጊዜ ሆንላችሁ። እውቀት ታላቁ እግዚአብሔርን ታከብራለች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ሁኔታን አይቶ አይናገርም፣ ግን ሊሆን ወይም ሊመጣ ያለውን አስቀድሞ ነግሮናል። ይህ መልእክት እግዚአብሔር አምላክ የተናገረው በ2022 በኤሮፓ አቆጣጠር ኖቨምበር አካባቢ ላይ ነው ሐሳቡ ደግሞ እግዚአብሔር አምላክ የተናገረው ጦርነቱ ራሽያና ዩክሬን አንዱ አሸናፊ አንዱ ተሸናፊ በሚሆንበት ሰላም እንደሚሆን ስምምነት እንደሚመጣ ግን ምን ያህል እንደሚቆይ ባናቅም፣ ግን እግዚአብሔር አምላክ ይህን ተናግሯል። አሁን ደግሞ ሊመጣ ወይም ሊሆን ከተነገሩ ትንቢቶች የእግዚአብሔር ቃል ለኢትዮጵያውያን ዲያስፖራዎች ሰው በሰላም ሊኖሩበት የማይመችበት ጊዜ ሊመጣ ስለሆነ ቀኑ ወይም ጊዜው ሳይደርስ ከአሁን ጀምሮ እንድትጸልዩ በሰላም እና በሰዓቱ ወደ ሀገር ቤት እንድትመለሱ በልባችሁ እና በሀሳባችሁ እንድትዘጋጁ መንፈስ ቅዱስ እግዚአብሔርን እየጠየቃችሁ ወደፊት ትንሽም ቢሆን በሀገራችሁ ምድር ላይ በራሳችሁ ስም እንድታረጉ ዘንድ በጌታ ፍቅር ትጠይቃላችሁ። እሺ እንቀጥል እንግዲህ ያው ብዙ ጊዜ ፕሬዚዳንት ትራምፕ እንደሚታወቀው በጣም ሀይለኛ ተናጋሪነት ቁጡነት በባህሪው ያለው ሰው ነው ከዚህ ሰው እንግዲህ እኔ ለሰላም ነው የመጣሁት የሚለውን ነገር በስፋት ለአለም እየተናገረ ያለበት ሲችዌሽን ላይ አስደንጋጭ የሚባሉ ደግሞም ደሳስ የማይሉ ነገሮችን አሁን ካሁን እያሳየ ነው የሚገኘው ሰውየው አሁን ባለበት ሁኔታ ላይ በኢራን እና በእስራኤል መካከል ያለው የፖለቲካ ጡዘት ጫፉ ተለጥጦ መበለሻሸት እንዳይመጣ ትራምፕ እኔ እሰራለሁ እያለ ባለበት በዚህ ሰዓት ላይ እንደገና በወዳኛው ማዶ በሩሲያና በዩክሬን መካከል ያለውን ጦርነት ለማረጋጋት ሰላም ለማምጣት እሰራለሁ ነው የሚለው። እዚህም ሁለቱም አካባቢ ላይ ገመዶች እየተበጠሱበት እንዳለው ያሳያል። የሶስተኛው ዓለም ጦርነት ወይም ደግሞ አሁን ያለው የጎግ ማጎግ ጦርነት ነው በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ነው። የጎግ ማጎግ ጦርነት ረጅም ጊዜ ዓለም ላይ በእስራኤል እና በሩሲያ በተመሳሳይ ሰዓት ጦርነት በአንዴ ሲነሳ ነው የጎግ ማጎግ ጦርነት የሚባለው። ስለዚህ አሁን ባለበት ሁኔታ ላይ ጦርነቱ የጎግ ማጎግ ጦርነት በዚህ የጎግ ማጎግ ጦርነት ላይ ይህንን ነገር ሰላም ለማስፈን ወይም ለማስከን ፕላን አለኝ ብሎ ትራምፕ ሲናገር ቆይቷል። ፑቲንን አነጋገረው። በጣም ፍሬንድሊ ወሬ ሲያወሩ ቆይተዋል። ነገር ግን አሁን ባለበት ሁኔታ ከሰሞኑ በተራ ቋንቋ እየተደባበሩ ነው ያሉት ፑቲን ከትራምፕ ጋር፣ ትራምፕም ከፑቲን ጋር ያለው ነገር እንደውም በግልጽ ትራምፕ ሲናገር ሂዝ ስቴፒን አሳይድ እንደገና እግሮቹን ነቅሎ እያወጣ ነው ያለው ከዚህ ጨዋታ ላይ። ፑቲን ይሄንን ስምምነት ይፈጽመዋል ብዬ ለማመን ይከብደኛል የሚል አንድምታ ያለው ነገር ነው እየተናገረ ያለው። እንግዲህ በዩክሬን እና በሩሲያ መካከል ያለው ጦርነት እንደሚታወቀው የምዕራባውያን እና የምስራቃውያን ጦርነት ነው። በሁለቱ መካከል ያለውን ጦርነት ወይ በምዕራባውያን እና በምስራቃውያን መካከል ያለውን ይሄንን ጦርነት ለማርገብ ሰራለው እያለ ትራምፕ የፑቲንን ተስፋ እንዴት ሊያጣ ቻለ? ይሄ በጣም ትልቅ ጥያቄ ነው። አሁን የሚነሱ ሶስት መሰረታዊ ጉዳዮች አሉ። የመጀመሪያው በዩክሬንና በሩሲያ መካከል ያለው ጦርነቱ የተቀሰቀሰበት ዋነኛው አላማው እሱ ላይ ነው መሰረት የሚያደርገው። ዋነኛው አላማው ጦርነቱ የተቀሰቀሰው በፑቲንና በዩክሬን መካከል ያለውም አለመግባባት የተነሳው ዩክሬን የኔቶ አባል ሆናለሁ ብላ በመነሳተዋል አሁን ትራምፕ መጣ አልመጣ ሌላም ሰው መጣ አልመጣ ሊቀያየር የሚችል ነገር አይደለም። ይሄ ፋክት ምን ማለት ነው? ዩክሬን የኔቶ አባል ከሆነች በሩሲያ ድንበርተኛ ቦታ ላይ ኔቶ መጣና ጦር ካምፑን ገነባ ማለት ነው። ስለዚህ የኔቶ ወይም ደግሞ የሰሜን ቃል ኪዳን የፓስፊክ አካባቢ ያለው የቃል ኪዳን ሀገራት የሚባል ህብረት ያለ ነው። ኔቶ በሱ ቦታ ላይ ያለ የጦር ክምችት በዩክሬን ድንበር ላይ፣ በሩሲያ ድንበር ላይ ተከማቸ ማለት ሩሲያ በጎረቤቶቿ፣ በድንበሯ ላይ ኔቶ የሚባለው የጦር ኃይል ተደራጅቷል ማለት። ኔቶ በጣም በአለማችን ግዙፍ የሆነ የጦር አቅም ያለው ተቋም ነው። ስለዚህ ይሄ ተቋም እዛ ቦታ ላይ መመስረት የሌለበትም፣ ጎረቤቴ ላይ መጥቶ ምንም አይነት ስታብሊሽመንት መስራት የለበትም ነው የፑቲን መሰረታዊ ሀሳቡ። ስለዚህ ምን ማለት ነው? ጦርነቱን ትራምፕ እኔ እርቅ እፈጽማለሁ በዩክሬንና በሩሲያ መካከል ሰላም አወርዳሉ ብሎ ሲነሳ፣ የመጀመሪያ ትራምፕ እየዘነጋው ያለው ነገር ቢኖር ኔቶ የሚባለው ሀይል ያለውን ፍላጎት እየዘነጋው ያለው ነገር። ስለዚህ ፑቲን እግሩን ወደኋላ ከሰላሙ ስምምነቱን ሊያፈገፍግ ከሚችልባቸው ሪዞኖች መካከል አንደኛው ይሄ ነው ማለት ነው። ምክንያቱም በአውሮፓዎቹ በምዕራባውያኑና በፑቲን መካከል አሁንም አልመስማማት አለ። የኔቶ አባል ሀገራትና በፑቲን መካከል አልመስማማት አለ። ስለዚህ ትራምፕና ፑቲን ቢስማሙ ኔቶና ፑቲን ካልተስማሙ ጦርነቱን በቀላሉ ለመቋጨት የሚቻል ምንም አይነት ፕሮጀክት የለም። አንደኛው ምክንያት ያ ነው። ሁለተኛው ምክንያት ምክንያቱም አሁን ስቲል የዩክሬንን የኔቶ አባል ሀገር ለመሆን የሚያስችላችን ነገር በስምምነቱ ላይ መፈጸም እስካልቻለ ድረስ ያ ነገር ሊሆን አይችልም። በሁለተኛ ደረጃ በኢራን ውስጥ ያለ ፖለቲካ ነው። ምንድነው አሁን ትራምፕ እያደረገ ያለው? ኢራንና ሶቪየት ህብረት ወይም ኢራንና ሩሲያ ማለት እጅና ጓንት ናቸው። ለሩሲያ ያላት በጣም ጠባቃ ፍሬንድሊ ሀገር ብትኖር ኢራን ናት። ኢራንና እስራኤል ደግሞ ችግር ውስጥ ነው ያሉት። ፑቲን ትራምፕ ደግሞ የእስራኤል ቀኝ እጅ ነው፣ ወይም ደግሞ የእስራኤልን ህልውና በመጠበቅ እየሰራ ያለ ነው። ፑቲን ትራምፕ ትራምፕና ኢራን ደግሞ አሁን ጦርነት ላይ ሊገቡ አፍጠው ሁሉም ጦር መሳሪያዎችን ጠምደው ነው ያሉት። በማንኛውም ሰዓት በኢራንና በአሜሪካ መካከል ጦርነት ሊነሳ ይችላል ምክንያቱም አሜሪካ ወይም ትራምፕ አሁን እየደበደበ ያለው ሁቲ የሚባሉት የሁቲ አማጺ ቡድኖችን እየደበደበ ነው ያለው ሁቲዎቹ የሚደገፉት በኢራን ነው ሁቲዎችን ትጥቃቸው የምታስፈችልኝ ከሆነ አስፈችልኝ ብሎ ኢራንን እየጠየቀ ነው ያለው ኢራን ደግሞ ለዚህ የሚሆነው ነገር ምንም አይነት ፖዚቲቭ አጽፍ አልሰጠችውም ስለዚህ ትራምፕ እያለ ያለው ምንድን ነው አ ቀጥሉም ሌላ ጥያቄ ያለኝ ያለ የኒኩሌር ጦር መሳሪያ አቅምን ወይም ደግሞ የኒኩሌር ጦር መሳሪያ ማብላያ ፕሮጀክቶችን ተመልክቶ ኢራን ስምምነት አዲስ ስምምነት ማንፈጥር ከሆነ በቀጥታ በቦምብ አጋ ያለው አለ። ትላንትና ወዲያ ኢራን ደግሞ መሳሪያ ጠምጃ ያለው እንግዲህ ያው እንደዛ ከሆነ ብላ ያሳየቻቸው የጦር መሳሪያ ወይ ዊፐን ሲቲ የሚባለው በጣም ቢግ ቢግ ሲቲስ ነው ያሳየችው የጦር መሳሪያ ክምችት ብቻ ያለበት ቦታ። ስለዚህ ምን ማለት ነው እነዚህን ቦታዎች ላይ መሰረት አድርጎ እየተሰራ ያለው ስራ በጠቅላላ ትራምፕን፣ ፑቲንን ማለት ነው የሩሲያውን ፕሬዝዳንት ፑቲንን እያበሳጨው ነው የሚገኘው። ለምን ኢራንን ከነካህ እኔ ነክተሃል ነው። ኦኬ ለካ የትራምፕ ሌላኛው ጨዋታ ፑቲንን ወይም ሩሲያን ከቡድኖቿ ማለትም ቻይናና ኢራን ናቸው ቡድን አባላቶቿ ከነዚህ ሲስተማቲካሊ የመገንጠል ስራ ነው እየሰራ ያለው ሰው። ሁለተኛው ሪዝን በኢራንም በቻይናም አሁን ለምሳሌ ትራምፕ እያደረገ ያለው ቻይናንም ይዞ አደጋ ውስጥ ከቶ በኢኮኖሚክ በትሬድ ዋርፌር ውስጥ ነው ያሉት። ከቻይና ጋር በንግድ ጦርነት ውስጥ ነው ያሉት። ቻይና ውስጥ እንደገና፣ ደግሞ ከኢራን ጋር ደግሞ ፊዚካል ጦርነት ላይ ነው ያሉት። የጦር መሳሪያ ጦርነት ማለት ነው። በቻይና ቢሆን ታይዋን የምትባለው ቦታ ተመልክቶ ከቻይና ጋር የተፋጠጠ ጦርነት ላይ ሊገባ አሜሪካና ቻይና ተደፋፍጠው ያሉበት ነው። በማንኛውም ሰዓት ላይ የቺ ታይዋን ላይ ያለውን ነገር እጠብቃለሁ በታይዋን ላይ ያለውን ፖለቲካ እጠብቃለሁ በታይዋን ላይ ያለውን ጥቅሜን አስጠብቃለሁ ብሎ ትራምፕ ቢነሳ ከቻይና ጋር በማንኛውም ሰዓት ጦርነት ሊቀሰቀስ ይችላል። ለምን አሁን ለምሳሌ አሜሪካ እየገነባቻቸው ያሉት ወደ አሜሪካ አስገባለው ብላ ያለቻቸው ሴሚኮንዳክተር የሚባሉ አሉ። በአይን የማይታዩ ማናቸውም ምርቶች፣ ሞባይልም በይው፣ ምንም በዩ ከውስጡ ኤሌክትሪክ ኃይሉን ረን እንዲያደርግ የምታደርግ በአይን የማይታዩ ማይክሮቺፖች አሉ። እነዚህ ደግሞ ሴሚኮንዳክተርስ የሚባሉ ማለት ነው። እነዚህ ሴሚኮንዳክተርን በዓለም ላይ በከፍተኛ ደረጃ የምታመርተው ታይዋን ናት። አንደኛው አምራች ታይዋን ናት። በጣም ናኖ በናኖ ደረጃ በአይን በማይታይ በጣም ጥቃቅን ደረጃ ነው እነዚህ ሴሚኮንዳክተሮች የሚመረቱት። ዓለም ላይ በጣም ከፍተኛ የሴሚኮንዳክተር አምራቾች ታይዋንና ሳምሰንግ ካምፓኒ ነው። ከሳምሰንግ ካምፓኒ የአይፎንን ሞባይል ወስዶ የአይፎን ኤሌክትሪክ ረን እንዲያደርግ የአይፎን ካምፓኒ ከሳምሰንግ አይገዛም። ስለዚህ የአይፎን ካምፓኒ የሚያሰራው ሴሚኮንዳክተሩን የት ነው? ታይዋን ሄዶ ያሰራ። ቻይና ደግሞ ታይዋን ላይ ጥቅም ያለ የታይዋን ሴሚኮንዳክተር ፕሮጀክት የኔ አይዲያ ነው የኔ ሀሳብ ነው ብላ ምትሞግት ናት። ቻይናም ትሰራለች ሴሚኮንዳክተሮችን፣ ግን አሁን አልቻለችም በጣም የታይዋንን ያክል ሴሚኮንዳክተር ምርት ማድረግ አልቻለችም። ትልቁ ጦርነት አለም በጠቅላላ ክራክ አድርጎ እኚህ የሚታዩት ድሮኖች የሚባሉ ሞባይሎች የሚባሉ ቴክኖሎጂ ሮቦቶች በጠቅላላ ያለ ሴሚኮንዳክተር አይሰሩ። ስለዚህ ታይዋን በጣም አስፈላጊ ሀገራቸው ናት ማለት ነው። ሁሉም አይናቸውን እዛ ላይ ጥለዋል። ስለዚህ የአሜሪካና የቻይና ፍጥጫ ታይዋን ላይ እንደዚሁ። ትራምፕ ደግሞ እየሰራ ያለው በታይዋን ላይ ያለ የሴሚኮንዳክተር ምርቶችን መልሼ ወደ አሜሪካ ውስጥ እናስገባለን እያለ እየሰራ ነው። ያ ነገር ምን ችግር ይመጣል በአሜሪካና በቻይና መካከል ጦርነቱን እያፋፋ ይመጣል። ስለ በዚህ የተነሳ አሁን ትራምፕ እያደረገ ያለው ከቻይና ጋር በጦርነት ውስጥ ያለው ከኢራን ጋር በጦርነት ያለው ኢራንና ቻይና ደግሞ የማንጓደኞች ናቸው፣ የሩሲያ ናቸው። ስለዚህ ሁለተኛውን ስምምነት ከዩክሬንና በሩሲያ መካከል ስምምነት ማምጣት ማለት ለትራምፕ የሚያየው ምንድን ነው? ሩሲያን ከኢራንና ከማን መገንጠል ነው፣ ከቻይና ገንጥሎ ለብቻ ማስቀመጥ ነው ማለት ነው። ስለዚህ ይሄ ስትራቴጂ በጣም በጣም ስለሚጠላው ወይም ደግሞ ስለነቃ ፑቲን በሁለተኛ ደረጃ ላይ ከስምምነቱ እያፈገፈገ ያለበት ምክንያት እሱ ነው በሶስተኛ ደረጃ ታሪፍና ማስፈራሪያዎች የትራምፕ አይትሽን የትራምፕ ንግግሮች በጣም ቁጣ ሀርሽ ንግግሮች የሚበዛበት ክፉ ንግግሮችን የሚያበዛ ሰው ነው ይህንን በተመለከተ ለፑቲን በተደጋጋሚ የሚያደርገው ምንድነው ፑቲን ይህን ነገር የማታረግ ከሆነ ምን ማለት ነው የዩክሬንና በሩሲያ መካከል ያለውን ሰላም እማታመጣ ከሆነ አንደኛ ታሪፍ ጭናለው፣ ሶስተኛ በቀጥታ እጣልሃለሁ። አሁን አንቺ ብትሆኚ እንዲህ ሰው ሲልሽ ምታመጣውን ታመጣለን። ምት ፑቲን የሚባለው ሰው ደግሞ ራሱን የሚያይበት በጣም በጣም በጣም የገዘፈ መነጽር ነው። ትራምፕም የሚያየው ራሱን በገዘፈ መነጽር ነው። እኛ አሜሪካዎች አንደኞች ነን ብሎ ነው የሚያም፣ እኛ ዊ ፍርስት ኢን ድ ወርልድ፣ በቃ እኛ አንደኞች ነን፣ እኛ እንደዚህ ነን ብሎ በጣም በትዕቢት አሜሪካዊነቱን የሚያሳይ ትራምፕ ደግሞ እሷ ቋንቋ ትደብረዋለች፣ ደስ አትለውም። እንደ መሪም ስታይ ይሄ ለሞራል አይሆንም አይደል? ስለዚህ የምታመጣውን ነገር እናያለን አይነት ነገርም እንደሆነ ተንታኞች እየተናገሩ ይገኛሉ። ስለዚህ እነዚህ ምክንያቶች እንደነዚህና መሰል ጉዳዮች ብዙ ጊዜ ስምምነቶችን አዘግይቶ አርቆ ሊያመጣ የሚችልበትን ነገር እናያለን ማለት ነው። ዞሮ ዞሮ በሩሲያና በአሜሪካ መካከል ያለ ስምምነት ፍጹማዊ ስምምነት ይኖራል ተብሎ አይጠበቅም። መሰረታዊ ነገራቸው በአይዲዮሎጂ ነው የሚለያዩት። ምናልባት ትራምፕ የተወሰነ ጊዜ ሊያግዘው ይችላል ፑቲንን ግን የአሜሪካ ቤዝመንቷ አስተሳሰቧ ግን ምዕራባዊ ነው ከምስራቃዊነት ይልቅ ምዕራባዊነት ዶሚኔት የሚያደርገው ፑቲን ያለው አቋም አክራሪነት ትራምፕም ያለው አቋም ትንሽ አክራሪነት ስላላቸው በዛ ተግባብቶ ሊሆን ይችላል ነገር ግን በአይዲኦሎጂካሊ ምዕራባዊና ምስራቃዊነት ከተለያየ ቆይ አሁን አይደለም የተለያየው በ11ኛው መቶ ክፍለ ዘመን የተለያየ ጉዳይ ነው በቃ ግሬት ስኪዝም የሚባለው ታላቁ ተለያይቶት ምስራቃዊነትና ምዕራባዊነት ከከፋፈለ ጊዜ ጀምሮ አንድ ሺህ የሚጠጉት ዓመታት አሁን ያሉት ዓመታት በጠቅላላ ምስራቃዊያንና ምዕራባዊያን ሳይስማሙ ኖረዋል። አይስማሙም። የጦርነቱ መንፈሳዊም ጦርነት ስለሆነ ማለት ነው ይሄ። አይዲሎጂካሊ ሊስማሙ አይችሉም ሩሲያ ያያዘችውን ሀሳብ ይዛ ከምራብ ወይነ እነሱ ግብረ ሰሮምን አድንዛጅ ጥን ልቅነትን እንደፈለገ ይሁን የሚሉት የምራብ ወይነ አስተሳሰብ ያላቸውን አክራሪነት ላይ መሰረት ተደርጎ ይመጣል ተብሎ አይታሰብም። ዞሮ ዞሮ ባለው የዓለም አጠቃላይ ፖለቲካ ውስጥ ያሉት ነገሮች በተለይ የፑቲንና የትራምፕን በቀላሉ የተደባበሩበት ተራቋንቋ ምንድነው፣ ምክንያቱ የሚለውን ነገር ባጭሩ ለቤተሰቦች ለማሳየት ነው ወደ ሁለተኛው መረጃ ለፍ። ሁለተኛ መረጃ ትንሽ አስደንጋጭ ነው። እንደ ኢትዮጵያ እንደ አለም አቀፍ ደረጃ ጆሮችንን ማናቸው እንበሳለን፣ ግን እስከ ሞት ድረስ የሚያደርስ ቪዲዮ እያየን ነበረ። በዛ ጉዳይ ላይ ምን አይነት አስተያየቶች ነው አሁን? ምንድን ነው እዛ ጋ ያየነው? ቪዲዮ ላይ በጣም አሳዛኝ ነገር ነው። ልጅቱ ትንሽዬ ልጅ ናት። እየተበሳች እያለ ኦልሞስት የላይኛውን ክፍል ነው በማሽን ምትበሳት፣ ኢሚዲየትሊ ልጅቷ ኮላፕስ ታደርጋለች እና እስከ ሞት ድረስ ይወስዳታል ነው ወይ አለ ወይ? ይሄ የሚባለው ነገር በተመለከተ በጣም ብዙ ጥናታዊ ጽሁፎች ብዙ ፐብሊሽ ያደረጓቸው ህትመቶች አሉ፣ ውጤቶች አሉ። ከነዚህ መካከል በቅርቡ በዚህ የናሽናል ላይብራሪ ኦፍ ሜዲሲን በተባለው ፐብሜድ ሴንተር በተባለው ጆርናል ላይ የወጣ ጥናት አለ። ይሄ አሁን አሁን እየሆነ ያለ በጣም የሚያሳዝነው ነው። አሁን ምክንያቱን ስናየው በጣም እዛ ውስጥ እናያለን። ያለን ይሄ ጥናታዊ ጽሁፍ በዶክተር ኤን ራንጃ እና በዶክተር ኤ ጄፍሪ በሚባሉ ፕሮፌሰሮች የተሰራ ጥናት ነው። ቦዲ ፒርሲን ዊዝ ፋታል ኮንስኩዌንሲስ ብሎ ያስቀምጣል። ፒርሲንግ መበሳት ከሞት ጋር የተያያዘ አደጋው ምን ይመስላል ብለው ጥናት ሰሩበት ማለት ነው። እና ጥናቱ ላይ በጣም ብዙ ሰዎችን መሰረት አድርገው ጥናት አድርገዋል። ልጆች ላይ ጥናት አድርገዋል። በብዙ መልኩ የሚታዩ እንደገና ደግሞ ሰውነት ላይ ፒርስ የሚደረጉ የሚቀደዱትን ወይም የሚበሱ ቦታዎች እዚህ ጋር ጆሮ ላይ ብቻ አይደለም። አንዳንድ ሰው አፍንጫው ላይ፣ አንዳንዶችም ምላስ ላይ፣ አሁን አሁን በተለይ ከንፈር ላይ ምንድን ነው የሚያደርጉት? ሴቶች ብዙ ጊዜ ከንፈር ላይ የሚያደርጉት ሴቶች ምንድን ናቸው ታውቂያቸዋለሽ? ሲባል ሰምተሽ ታውቂያለሽ? ያው እንደኛ ሀገር ተቀባይነት የለውም። ከጆሮ ውጭ ሌላ አካላቶች ጋር በምናደርገው ነገር ሰዎቹ እጀጅ አድርገው የሚሰጡ የተለያዩ አሉ። ውጭ ሀገር ላይ በአብዛኛው ትርጉም አላቸው፣ እያንዳንዱ የሚበሱበት ቦታዎች ላይ እና ብዙ ጊዜ ከሌስቢያን ነገሮች ላይ ነው ተያያዥነት። ትክክል ነው። እነዚህ ናቸው በተለይ ሴቶች ሆነው ምላሳቸው እዚህ አካባቢ ላይ መበሳት አንዱ ምልክት የሰዶማዊነት መገለጫ ነው። ወንዶች የሆነው ተመሳሳይ አፍንጫ መበሳት ምናምን መበሳት የሰዶማውያን መገለጫ ነው። እንደገናም ደግሞ ይሄ ፖርኖግራፊክ ላይፍ በጣም አደገኛ የፍትወት ራሳቸውን የፍትወት ንግድ ላይ ያሉ ምላሳቸው የሚበሱ እንደዚህ ይሄ አደገኛ የሆነ ነገር ነው። በእኛ ሀገር ባህል እንግዲህ በጣም የሚወገዙ ነገሮች ናቸው። እኒህን ነገሮች በማድረግ የሚሰሩ ሰዎች ፒርሲንግ ላይ ታቱ ላይ እንደገናም ደግሞ ለእንደዚህ አይነት ለውበት ተብሎ የሚደረጉ ሰርጀሪስ ላይ ባልታወቀ መልኩ እየሆኑ ያሉ ችግሮች ዓለም ላይ እየተከታተሉ እየመጡ ነው በማለት ጥናቶቹ ያሳያሉ። ከችግሮቹ መካከል ተደርጎ በባክግራውንድ ጥናቱ ላይ ሲሰሩት በቦዲ ፒርሲንግ ላይ ካለው ነገሮች መካከል አንዱ ኢት ፎከስ ኦን ኢንፌክሽን አንደኛው ምክንያት ብሎ የሚያስቀምጡት ኢንፌክሽንን ኢሚዲየት ኢንፌክሽን ወዲያው ላይ አገል ይችላል። ኮላፕስ በማድረግ ደረጃ ላይ ያለው እነዚህ ኢንፌክሽን ሲባል በጣም አደገኛ የሚባሉ የባክቴሪያ ዝርያዎች አሉ። ኢሚዲየትሊ ከዚህ ከፒርሲንግ ጋር ተያይዞ ከመበሳት ጋር ተያይዞ በፍጥነት እየተዛመቱ ያሉ አሁን ዓለም ያለንበት ዘመናዊ ዓለም የተባለ እነዚህን ባክቴሪያዎች ዝርያቸውን አሻሽለው ኢንፌክሽየስ የሚባሉ ዲዚዞች በሽታዎች ክፋታቸውን ጭካኔያቸውን አሻሽለው የመጡበት ጊዜ ላይ ነው ያለን። ለዚህም ለምሳሌ የሰፕሲስ የሚባሉ የባክቴሪያ ዝርያዎች አሉ፣ በጣም አደገኛ ዝርያዎች፣ እነሱን ይጠቅሳቸዋል። እነዚህ ኢዝሊ ን ራፒድሊ ሰስፒስ ሰስፒሲስ የተባሉት እነዚህ ባክቴሪያዎች በፍጥነት መዛመት የሚችሉና ላይፍ ትሪትኒንግ የሆኑ ህይወትን አደጋ ውስጥ ሊከቱ የሚችሉ እንደሆኑ በትክክል ይነገራል ማለት ነው። እሱ ብቻ አይደለም። በጣም ቫይታል የሚባሉ ኦርጋኖችን በሰውነታችን ክፍል ላይ ህይወትን ማስቀጠል የሚችሉ ኦርጋኖችን በትክክል ማጥቃትና መዛመት እስከ ልብ ድረስ ያለን ነገር የደም ስርዓታችን፣ የልብ ያተነፋፈስ ስርዓታችንን በፍጥነት ማጥቃት የሚችሉ እነዚህ ነገሮችን ይዘው ከመጡ እስከ ሞት ድረስ ሊያደርሱ የሚችሉ ነገር እንዳለባቸው ጥናቶቹ ያሳያሉ። ከዛ ቀጥሎ የነዚህ ፕሮፌሰሮች ጥናት የሚያሳየው አንደኛው ሴፕቲክ ሾክ የሚባል ይሄ፣ ለምሳሌ አሁን የልጅቷ ላይ ካሉት ነገሮች መካከል አንዱ ሴፕቲክ ሾክ ሊሆን እንደሚችል በዛ ማየት እንችላለን። ይሄ ሴፕቲክ ሾክ የሚባለው ኦርጋን የሰውነት ክፍል ፌል እንዲያደርግ ወዲያው፣ ኮላፕስ አሁን ልጅቷ ኮላፕስ ስታደርግ ነው የምናያት። ይሄ ሴፕቲክ ሾክ ተከስቶባት ሊሆን እንደሚችል እነዚህ ትንታኔዎች ያሳያሉ ማለት ያጣይቃሉ ያ ማለምን ማለት ነው በፍጥነት በጣም አስፈላጊ የሚባሉ የሰውነት ክፍሎቻችን ኮላፕስ ያደርጋሉ ማለት ነው። ኢሚዲየትሊ በሴፕቲክ በሴፕሲስ አማካኝነት ሴፕቲክ ሾክ ተከስቶ ወዲያውኑ ኮላፕስ ፌይል አድርጋ ወደ እስከ ሞት ሊዘወት ሊመጣ ይችላል። ያቺ ትንሿ ልጅ ላይ የሚያየ ነው ያ አይነት ነገር እንደሆነ እናያለን። ከዚህ ጋር ተያይዞ የሚመጡ በጣም ብዙ ኮምፕሌክሽኖች አሉ ብሎ ጥናቱ ላይ ያሳያል። ቴታነስ አንደኛው ነው። በዚህ በፒርሲንግ ላይ አደገኛ ቴታነስ ብዙ ሰዎችን እስከ መግደል ድረስ የሚደርስ በተለይ ደግሞ ክሎስትሪዲየም ቴናኒ የሚባሉ የባክቴሪያ ዝርያዎች አሉ። ይህንን ችግር ወይም ቴታነስ ተብሎ የሚባለውን ኤን ፕሮብለም ይዘው መጥቶ እስከ ሞት ድረስ ኮምፕሌክሽን ይዞ ሊሄድ እንደሚችል ያጣይቃሉ። በሁለተኛ ደረጃ ሌላኛው ኢንዶካርዲቲስ የሚባል ውስብስብ ችግር እንዳለበት በጥናቱ ላይ ያሳያል። ይህም ልክ ጆሮ በፍጥነት በሚበሳበት ሰዓት ላይ ልብ ላይ በፍጥነት እንደገና ደግሞ በተለይ የኢንዶካርዲቲስ የሚባለው የሰውነታችን ስርዓት ላይ ይህን ነገር በማምጣት እስከ ፋታል የሆነ እስከ ሞት ድረስ አከታትሎ ሊመጣ የሚችል ኢንፌክሽስ ጥቃት ይዞ ሊመጣ ይችላል ብለው ሳይንቲስቶቹ እዛ ጋ ያስቀምጣሉ። በሶስተኛ ደረጃ ያሉት ኮምፕሌክሽኖች መካከል መካከል አንደኛው ሜዘንትሪክ ኢንፋርኬሽን የሚባል ይሄ በጣም አደገኛ ችግር እንደሆነ አድርገው በጥናታቸው ላይ አካተውታል። ይሄ ምን ያረጋል? የደም ስርዓት ፍሰትን ብሎክ ያደርጋል። አሁን ልጅቷ ላይ ምናልባት ሊሆን ከቻሉት ነገሮች መካከል አንዱ ያ ከሆነ ብሎኬጅ ኦፍ ብለድ ፍሎ ሊከሰት ይችላል። በዛም የተነሳ ወደ ታችኛው ኢንተስታይን ክፍል አካባቢ ላይ ደም ፍሰቱ ሊቋረጥ የሚችልበት ነገር ከመጣ ወደ ብሬን አካባቢ ደም ሊቋረጥ የሚችልበት ነገር ከመጣ እስከ ሞት ድረስ ይዟት ሊመጣ እንደሚችል ከዚህ ጥናት ላይ መረዳት እንችላለን ማለት ነው። ስለዚህ ጆሮ መበሳት እስከ ሞት ድረስ ይዞ ሊመጣ የሚችልበትን ሳይንቲፊክ ሪዝን ሳይንቲስቶቹ ያስቀመጡትን በዚህ ጎል ማየት ይቻላል ማለት ነው። በጣም የሚገርም እና ቆንጆ ማብራሪያ ነበረ የተሰጠ ያ ሁላችን እንደምናውቀው አብዛኞቻችን ይሄን ነገር እንደ ጌጥ፣ እንደ ልማድ አድርገነዋልና ማህበረሰቡ ከዚያ አኳ የምናይት ጥንቃቄዎች በውስጥ ይገባሉ ለታስባለን። ያው የእኛ የባህል ያልሆኑ ነገሮች አሉ አሁን አሁን ባለበት ሁኔታ ላይ እውነት ለመናገር ልጆችን ጆሮ መብሳት ወይም የሆነ ሴቶች ላይ በጣም በጣም ቢዚ የሆነ ነው፣ መበሳሳት፣ መቦጫጨቅ፣ ሰውነት መቦጨቅ፣ መቅደት፣ እዚህ እምብርት ላይ ምን ላይ ምናምን እና መጠናት አለበት። በጣም ሴንሲቲቭ የነርቭ ቦታዎች አሉ። ባይ ዘ ዌይ፣ ለምሳሌ በፊታችን ላይ ግሬት ትራያንግል የሚባል ቅርጽ ያለው ቦታ አለ። ይሄ ቦታ ማለት ነው ከዚህ ይሄ ስፍራ ይሄ ማለት በጣም አደገኛ ቦታ ነው። እዚህ አካባቢ ላይ ኢንፌክሽን ለምሳሌ በለዚህ ጋር ብጉር ቢከሰት ይህም ብጉሩን ሰዎች እዚህ ጋር ብጉር አለ ብሎ ታፈርጠዋለች። ይሄ ማለት ምን ማለት ነው? እዚህ ሶስት ሶስት ማዕዘን ቅርጽ ያለው ቦታ ላይ ያለ ዴዝ ነው የሚባለው ዴዝ ትራያንግል ነው የሚባለው። በሳይንስ ራሱ ዴዝ ትራያንግል፣ የሞት ትራያንግል ነው የሚባለው። እዚህ ቦታ ላይ ከፍተኛ የሆነ ኢንፌክሽን ከተከሰተ እዚህ ጋር ያለ የነርቭ ስርዓት ያንን መቋቋም የማይችል ኔቸር ያለው በመሆኑ የተነሳ እስከ ሞት ድረስ ይዞ የሚመጣበት እድል አለ። እዚህ ር ጋር ቡግር ተከሰተ ተብሎ አይፈነዳም ማለት ነው። መተውና በራሱ ጊዜ እንዲደርቅ ማረግ። እዚህም አካባቢ ላይ እንደገና አፍንጫ ሲበሱ የዚህ የዴዝ ትራያንግል አደገኛ ነገር እንዳለበት ሰው ማወቅ መቻል አለበት። ሳይጣራ ዝም ብሎ ዚ ዚ ዚ የሚበሱ ቦታዎች በጣም ወሳኝ የሚባሉ የነርቭ ስርዓቶች ያሉባቸው ቦታዎች ዳሜጅ ሊያደርግ ስለሚችል እነዚህም እስከ ሞት ድረስ እንደዚህ ይዞ ሊመጣ የሚችል ነገር ካለው በዙሪያ ላይ ጥንቃቄ ማድረግ ያስፈልጋል ማለት እንወዳለን። ውድ ቤተሰቦቻችን ከዛሬ ከነበረን ፕሮግራም ላይ ጠቃሚ የሆኑ መረጃዎች እንዳገኛችሁበት ተስፋ እናደርጋለን። በቀጣይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።